ሰላም ጤና ስጥልኝ! የስፖርት ቤተሰቦች የቻነሌ ተከታዮች እንዴት ናችሁ? እንዴት ከርማችኋል? መንሱር አብዱልቀኒ ነኝ። ለመላው የእስልምና እምነት ተከታዮች እንኳን ለኢደል ፊጥር በዓል አደረሳችሁ። ላለው አይድ ሙባረክ። ካሴሚሮ 350ሺህ ፓውንድ ሳምንታዊ ደሞዝ የሚያስገኝለትን ኮንትራት ለአራት ዓመታት በማንቸስተር ዩናይትድ ሲፈርም ይህ ይሆናል ተብሎ አልታሰበም ነበር። አሁን ካለው አቅምና አገልግሎት አንጻር ይህ ክፍያ ተገቢ አይደለም ይላሉ አዲሱ የክለቡ ከፊል ባለቤት ሰርጂም ራድ ክሊፍ ቡድኑን በመጪው ክረምት የማጠናከሩ ሸክም የተጣለባቸው እኚህ ባለሀብት እንዲህ አይነቱ ኮንትራት መደገም የለበትም የሚል ጥብቅ አቋም ይዘዋል። በማንቸስተር ዩናይትድ ከዚህ በኋላ የሚፈጸሙ ዝውውሮች በተጫዋቾች ችሎታ ላይ ብቻ የተመሰረቱ አይሆኑም። የተጫዋቾቹ የፊትነስ ታሪክም ከግምት ውስጥ ይገባል ይለናል። ተከታዩ ዝግጅቴ። በወጪ ቅነሳ ላይ ከፍተኛ ትኩረት ያደረገው ማንቸስተር ዩናይትድ ደግሞም ኮንትራታቸው እንዲራዘምና ና የደሞዝ ጭማሪ የሚገባቸዋል የሚባሉ ተጫዋቾችም ተገቢውን ሪዋርድ እንዲያገኙ የሚያስችል ውሳኔ ማሳለፍ አለበት። ዚህን ሚዛን የመጠበቅ ጉዳይ ደግሞ የሰር ጂም ራትክሊፍ ቀጣይ ትልቁ የቤት ስራ ይሆናል። እናንተ ፕሮግራሙ እስከ ፍጻሜ ድረስ ካደመጣችሁ በዚህ ርዕሰ ጉዳይ ላይ ዘርዘር ያሉ ሀሳቦችና መረጃዎችን ታገኛላችሁ። ዘአትሌቲክ ከሰጠን መረጃ ላይ ተነስቼ ነው ይህን ፕሮግራም የሰራሁት። በጣም ጠቃሚ ማብራሪያዎች ስላሉት እስከ ፕሮግራሙ ፍጻሜ ድረስ ተከተሉኝ። ቻነሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም ከእኔ ጋር እንድትቆዩ ከታላቅ አክብሮት ጋር እጠይቃለሁ። ባለፉት ዓመታት በማንቸስተር ዩናይትድ አስተዳደራዊ ስህተቶች ተፈጽመዋል፣ በተለይ በተጫዋቾች ዝውውር እና በኮንትራት ማራዘሚያ ጉዳዮች ላይ። ለዝውውር ከሚገባቸው በላይ ዋጋ የወጣባቸው ተጫዋቾች ተሰብስበዋል፣ ከችሎታቸው በላይ ተከፈለባቸው። ከገበያ ዋጋው ከፍ ብሎ የተከፈለባቸው በተጨማሪ ደግሞ የኮንትራት ማራዘሚያም የተሰጣቸው ተጫዋቾች በኮንትራት ማኔጅመንቱ ራሱ የክለቡ ችግር እንዳለበት አሁን እያስተዋልን እንገኛለን። ሰር ጂም ራድክሊፍ በባለቤትነት ወደ ዩናይትድ ከመጣ በኋላ ሁሉን ነገር ኦዲት አድርገው ከደረሱባቸው ስህተቶች ካሏቸው ውሳኔዎች መካከል ይኸው ይጠቀሳል። ስለዚህ እንደዚህ ያለው ስህተት ከዚህ በኋላ መደገም የለበትም የሚል ጥብቅ አቋም ይዘው ነው ባለሀብቱ ክለቡን እያስተዳድሩ የሚገኙት። ራትክሊፍ ለሩበን አሞሪም አዛኝና ደጋፊ መስለው መጥተዋል። በጣም ጥሩ ስራ እየሰራ ነው እያሉም ያሞጋግሷቸዋል። ምክንያታቸው ደግሞ አሞሪም እያንዳንዱን ጨዋታ አሸንፈው ዩናይትድን ወደ ቻምፒየንስ ሊግ ለመመለስ ጫፍ ላይ ደርሰዋል ከሚል ሳይሆን አሞሪም የሚገባቸውን የተጫዋች ስብስብ አላገኙም ባሏቸው ተጫዋቾች የመጠቀም ግዴታ ውስጥ ገብተዋልና። ግን እስካሁን ባለው አንጻራዊ ምዘና ሰውየው በጎ ስራ እየሰሩ ነው የሚል አቋም ያላቸው ይመስላል ባለሀብቱ። ይሄ ደግሞ የማንቸስተር ዩናይትድ አብዛኛው ደጋፊ ሀሳብ ነው። ሙሉ የውድድር ዘመን ተሰጥቷቸው እስከሚመዘኑ ድረስ ሩበን አሞሪም ትችት የሚሰነዘርባቸው አይመስልም፣ ከባለቤቱም ከደጋፊዎችም። በዚህ በኩል እንደው ጊዜ ፋታ ለማግኘት የሚያስችል አቋም ያለ ይመስላል። ራትክሊፍ ደግሞ ነጋዴ ናቸው። አንድም ማንቸስተር ዩናይትድን ከኪሳራ ለማዳን ይሰራሉ፣ ሁለትም ኢንቨስትመንታቸው ደግሞ እንዲበላሽ አይፈልጉም። ከደጋፊው ጋር ያቋቋሯቸው ቆምጨጭ ያሉ ውሳኔዎችም አሉ። ይህንን ክለብ ወደ ተሻለ ደረጃ ለማድረስ፣ አትራፊ ለማድረግ፣ ከኪሳራ ለመታደግ፣ በቅንፍ ውስጥ የራሳቸውን ኢንቨስትመንትም ለማዳን የሚወሰዱ የወጪ ቁጠባ ውሳኔዎች ሁሉ አንዳንዶቹ በደጋፊው ዘንድ ሊወደዱ እንደማይችሉ ቀደም ሲል ተናግረዋል። የደጋፊው ተቃውሞም የተከተላቸው ለዚህ ነው። ለምሳሌ በኦልትራፎርድ የመግቢያ ቲኬት ዋጋ መጨመሩ፣ ሌሎች ሌሎችም በክለቡ ገቢን የመጨመር ወጪን የመቀነስ እርምጃዎች ሁሉ በደጋፊዎች ዘንድ ሁሉም ተወዷል ማለት አይደለም። የተቀነሱ ሰራተኞች አሉ። ከክለቡ ጋር የነበራቸው የአምባሳደርነት ኮንትራት እንዲቋረጥ የተደረጉ እንደ ሰር አሌክስ ፈርጉሰን ያሉ በደጋፊው ዘንድ እጅግ ክብር የሚሰጣቸው ሰዎችም አሉ። በዚህ በዚህ የራትክሊፍ ውሳኔዎች ፖፑላር አልሆኑም። ራትክሊፍ በሰጡት አንድ ቃለ ምልልስ ላይ እንደገለጹት እንደ ግሌዘሮች ተቃውሞ ከበረታብኝ ተቃውሞ ከዓመት ዓመትም እየበረታ ከሄደ እየጨመረ ከሄደ መልቀቂያ አይቀርም የሚል ፍንጭ ሰጥተዋል። ኢኔዮስ የተባለው ፔትሮ ኬሚካል ኩባንያ ባለቤት የሆኑት ራትክሊፍ መቼም ለቢዝነስ አዲስ አይደሉም። ኢንቨስት አድርጎ ማትረፍን ያውቁበታል። ላወጡት መዋለ ንዋይ አይፈሰስ ትርፍ የሚያገኙበት ቀጥተኛ ኢንዱስትሪ ግን ላይሆን ይችላል እግር ኳስ በአንድ በኩል ስሜታቸውም ጭምር ስለሆነ ማለት ነው። እንግዲህ ስለ ወቅቱ የማንቸስተር ዩናይትድ ቡድን ካወራን በአሞሪም ላይ ሰውየው እምነት ያላቸው ይመስላል እያልኳችሁ ነው። ግን አሰልጣኙ ባሏቸው ተጫዋቾች እንደ ልብ መጠቀም አልቻሉም የሚል አንድ አቋም የያዙ ይመስላል ራትክሊፍ። በስብስብ ውስጥ በርከት ያሉ ሳይጫወቱ ከፍተኛ ክፍያ የሚያገኙ ተጫዋቾች መኖራቸውን ራትክሊፍ ያስታውሳሉ። እዚህ ጋር መሆን ያለበት ከፍ ያለ ክፍያ የሚከፈላቸው ተጫዋቾች ከፍ ያለ ውጤታማ አገልግሎት መስጠት ነበረባቸው። ግን እንደ ማርከስ ረሽፎርድ፣ ጄደን ሳንቾ፣ ሉክ ሾው፣ ሜሰን ማውንት የመሳሰሉ ተጫዋቾች ከክለቡ ስምንት ከፍተኛ ተከፋይ ተጫዋቾች ተርታ የሚገኙ አራቱ ሆነው ሳለ ከነዚህ ተጫዋቾች በብቃት መውረድ፣ በውሰት የተሰጥተዋሉ፣ እንዲሁም በፊትነስ ደግሞ አሞሪም እንደ ልብ ሊጠቀሙባቸው ያልቻሉ አሉና፣ ራትክሊፍ እንደሚሉት ሩበን አሞሪም በዚህ በኩል እድለኛ አይደሉም። በዚህ ባለሀብቱ ሀዘኔታ ያላቸው ይመስላል። ከዛ በላይ ግን ሰውየው ያላቸው ትኩረት የቫልዩ ፎር መኒ ነው። እያንዳንዱ ተቀጣሪ ከሚከፈለው ክፍያ አንጻር በቂ የሆነ ተመጣጣኝ የሆነ አገልግሎት መስጠት አለበት የሚል አቋም ነው ያላቸው። በቅርቡ ለጋሪ ኔቪል በሰጡት አንድ ቃለ ምልልስ እንዲህ አሉ። የማንቸስተር ዩናይትድ ከፍተኛ ደሞዝ ተከፋዮች ስምንቱን ተጫዋቾች ብትወስድ 50 ፐርሰንት ያህሎቹ ለአሞሪም እየተጫወቱ አይደሉም። እንደዚህ ያለው ነገር በሌሎች ትልልቅ ክለቦች ተፈጥሮ ቢሆን ኖሮ ነገሩ የተለየ ይሆን ነበር አሉ። በዚህ በኩል አቋማቸው ግልጽ ነው። ልድገመው፣ ከፍ ያለ መጠን ያለው ደሞዝ የሚከፈላቸው ተጫዋቾች ከፍ ያለ አገልግሎት ለቡድኑ ማበርከት አለባቸው የሚል በቋሚነት የሚጫወቱ ፊትና ውጤታማ ተጫዋቾች ያበርክቷቸውን ያህል እንዲከፈላቸው ራድክሊፍ ይፈልጋሉ። ዩናይትድ ለተጫዋቾች ከፍተኛ ክፍያ መክፈል የለበትም የሚል አቋም አይደለም። ተጫዋቾች ከሚሰጡት አገልግሎት አንጻር ነው ደሞዛቸው ከፍ ማለት ያለበት፣ ኮንትራታቸው መራዘም ያለበት። ይህ ሳይሆን ቀርቶ ግን ያነሰ አገልግሎት እየሰጡ ከፍተኛ ክፍያ የሚከፈሉት ተጫዋቾችን ግን አስተዳደሩ ዝም ብሎ መመልከት የለበትም ይላሉ። ረሽፎርድ አሁን ሶስት ዓመት ኮንትራት ይቀረዋል። አንቶኒ ሁለት ዓመት ይቀረዋል። ሳንቾ አንድ ዓመት ይቀረዋል። ያ አንድ ዓመት ካለቀ በኋላ ዩናይትድ ራሱ አንድ ዓመት እንደ አስፈላጊነቱ ኮንትራቱን የማራዘም ምርጫ አለው። ማላሲያ አንድ ዓመት ኮንትራት ይቀረዋል። አንድ ዓመትም መጨመር ይችላል። እነዚህ ተጫዋቾች እንግዲህ አሁን ለዩናይትድ እየተጫወቱ አይደለም፣ በውሰት ተሰጥተዋል። ማንቸስተር ዩናይትድ በውሰት ለተሰጡ ተጫዋቾች ወይም በሌላ አነጋገር ለማይጫወቱለት ተጫዋቾች ከፊል ደሞዝ እየከፈለ ነው። ይሄ ነው ለራትክሊፍ ያልተመቸው እውነታ፣ ያስቆጫቸዋል። ዩናይትድ እንዲህ ከተጫዋቾች አገልግሎት አንጻር የባከነ ደሞዝ ወጪ ቢኖረውም ከጥቅል ገቢው አንጻር የደሞዙ ንጻሬ ጤናማ ነው ይባላል። ይሄ ዌጅ ቱ ኢንካም ሬሽዮ የሚባል ከአጠቃላይ ገቢው 55 ፐርሰንት ያህሉን ነው ለደሞዝ የሚያወጣው ይሄ ደግሞ በዩኤፋም በእንግሊዝ ፕሪሚየር ሊግ አስተዳደርም ጤናማ የሚባል ንጻሬ ነው። ይሄ ጤናማ ፐርሰንቴጅ በፕሪሚየር ሊጉ ሶስተኛ ደረጃ ይዟል። የመጀመሪያው ቶተንሃም ነው። ከአጠቃላይ ገቢው አርባ ሁለት ፐርሰንቱን ነው ለደሞዝ የሚያወጣው። ሁለተኛው አርስናል ነው። ከአጠቃላይ ገቢው ሀምሳ ሶስት ፐርሰንት ያህሉን ነው ለደሞዝ የሚያወጣው። እንግዲህ አርሰናል አሁን እነ ዊሊያም ሳሊባ፣ እነ ጋብርኤል ማጋሌስ፣ እነ ቡካዮ ሳካ የመሳሰሉ ተጫዋቾችን ኮንትራት ለማራዘም አሁን ደፋ ቀና እያለ ስለሚገኝ ድርድር ውስጥ ሲገባ የግድ እነዚህ በጥሩ ብቃት ላይ የሚገኙ ተጫዋቾች ደሞዛቸውን ከፍ አድርገው ነው የሚደራደሩት። የግድ አርሰናል ከአጠቃላይ ገቢው ለደሞዝ የሚያወጣውን ወጪ ፐርሰንቴጁን ከፍ ያደርግበታል፣ ከ53 ፐርሰንት። በዚህ በዌጅ ቱ ኢንካም ሬሾ ማንቸስተር ዩናይትድ ይሄን ሁሉ እየከፈለ እንኳን በ55 ፐርሰንት በኢንዱስትሪው ጤናማ የሚባል እንደ ሌስተር ያሉ ክለቦች በ2022/23 የውድድር ዘመን ከአጠቃላይ ገቢያቸው 116 ፐርሰንት ወይም ከገቢያቸው በላይ 16 ፐርሰንት ጭማሪ ለደሞዝ ያወጣሉ። ይሄ ፈጽሞ የሚፈለግ አይደለም፣ የሚበረታታም አይደለም። ክለቦችን በተለይ ደግሞ በአውሮፓ እግር ኳስ ማህበር የክለቦች ውድድር ላይ ለሚሳተፉት እንደዚህ ያለው ውሳኔ የሚያኖር አይደለም። ኤፍ ኤፍ ፒ ፋይናንሻል ፌር ፕሌ የሚባል ነገርም ስላለ እና በፕሪሚየር ሊግም አሁን የሚያመጣው ጣጣ ቀላል አይደለም። ሌስተር አሁን ላለበት የቡድን መንኮታኮት ቡድኑን እንዳይጠናከርም እንደዚህ ያለው ቀደም ያለው የወጪ ውሳኔም የተንከባለለ ችግር ይዞበት እንደመጣ ጥርጥር የለም። ይህ ዝቅተኛ የጥቅል ገቢ ከደሞዝ ምጣኔ ለብዙ ዓመታት በማንቸስተር ዩናይትድ በጤናማነት ቀጥሏል። ለተጫዋቾች የማይገባ ክፍያ ይከፍላል እየተባለ እንኳን ቢነገርም በዚህ ረገድ ማንቸስተር ዩናይትድ የሚታማ አይደለም። ሃምሳ አምስት ፐርሰንት ላይ ነው ያለው። እንደዛም ሆኖ ግን ራትክሊፍ ልክ ናቸው። ውድ አድማጮች ተጫዋቾች፣ በተለይ ከፍተኛ ተከፋይ ከሚባሉት ዝርዝር ውስጥ ካሉት አራቱ ተጫዋቾች ረሽፎርድ፣ ሳንቾ፣ ሾ፣ ማውንት በተለያየ ምክንያት በዩናይትድ ውስጥ አሁን የሚገባቸው የክፍያ ደረጃ ላይ አይደሉም የሚገኙት ከሚሰጡት አገልግሎት አንጻር። ሉክ ሾን ዩት አፕሪል 2023 ላይ አራት ዓመት ኮንትራት አራዘመ። ያኔ በሳምንት ሁለት መቶ ሺህ ፓውንድ ደሞዝ ያገኝ ዘንድ ነበረ ከቦነስ ውጪ የተስማማው እና በማንቸስተር ዩናይትድ ተጫዋቾች ዘንድ እንዲህ አይነት ኮንትራትን ሲፈርሙ የሚስማሙበት አንድ ብዙ የተነገረ ጉዳይ አለ። ክለቡ ለቻምፒየንስ ሊግ ተሳትፎ ከሌለው ደሞዛቸው በተወሰነ ፐርሰንት ይቀንሳል እና ከዚህ ከ200 ሺህ ፓውንድ ሳምንታዊ ደሞዝ ጥቂት አነስ ብሎ 25 ፐርሰንት ገደማ አሁን ሉክሾ እየተከፈለው ይገኛል። ሾ ኮንትራቱን በፈረመ ጊዜ ለቡድኑ ጠቃሚ ቁልፍ ተጫዋች ነበር። በካራባው ካፕ ፍጻሜ ኒውካስል ዩናይትድን አሸንፈው የዋንጫ ባለቤት ሲሆኑ በዛ ጨዋታ ላይ ተሳትፏል። በዩሮፓ ሊግ ከባርሰሎና ጋር ተጫውቷል። በችግር ጊዜ ደግሞ በዛን ወቅት ላይ ሜክሺፍት ጊዜያዊ የመሀል ተከላካይ ሆኖ በግራ የመሀል ተከላካይነትም ሲሰለፍ አይተነዋል እና ለማንቸስተር ዩናይትድ ሶስተኛ መጨረስ በዛ የውድድር ዘመን ተጠቃሽ ተጫዋች ነበር። 2555 ደቂቃዎችን በሜዳ ላይ ተጫውቷል። በንጽጽር ካየነው ከወቅቱ የተጫዋቾች ስብስብ ዴቪድ ደሂያ 3420፣ ብሩኖ ፈርናንዴስ 3318፣ እንዲሁም ማርከስ ረሽፎርድ 2888 ደቂቃዎች ነበር የተጫወቱት እና የሉክ ሾው 2555 ደቂቃዎች የሚያበረታታ ወይም ከስብስቡ ብዙ ካገለገሉ ተጫዋቾች በሜዳ ላይ አራተኛው ተደርጎ የሚያስጠቅሰው ነበር። እንግዲህ እንደዚህ አይነት አገልግሎት እየሰጠ ብቃቱ ለክፉ ማይሰጥ ጠቃሚነቱ የተረጋገጠ ለሆነ ተጫዋች ኮንትራት ማራዘሚያ ድርድር ላይ ያነሰ ክፍያ አይቀርብለትም። ዩናይትዶች በዚህ በኩል ስህተት የሰሩ አይመስልም። ስህተት ሊባል የሚችለው የተጫዋቹን የፊትነስ ጉዳይ ወደፊት መተንበይ ያለመቻላቸው ነው እንጂ፣ በዛ ሰዓት በጥሩ ብቃት ላይ በነበረበት ሰዓት ጥሩ አገልግሎት እየሰጠ በኮንትራቱ የመጨረሻ 12 ወራት ውስጥ ነው የገባው። የግድ ወደ ድርድር ጠረጴዛ መሄድና ኮንትራቱን ማራዘም ያስፈልግ ነበር። በአዲሱ ኮንትራቱም እስከ 2027 ድረስ ተራዘመለት። 31 ዓመት እስከሚሞላው ድረስ በማንቸስተር ዩናይትድ የሚያቆየውን ያንን ውል ፈረመ። በወቅቱ ከነበረው ብቃትና አስፈላጊነት አንጻር ተገቢ አይደለም አልተባለም። ከዛስ በኋላ ግን የአቬይላብሊቲ ጥያቄ መጣ። በተደራራቢ ጉዳት ምክንያት ሉክሾ ለማንቸስተር ዩናይትድ በቂ አገልግሎት መስጠት አልቻለም። ጉልበቱ አስቸጋሪ ሆነበት። ጉዳቱ ተደራራቢና የሚያገረሽ ሆነ። በሴፕተምበር 2015 የገጠመው ጉዳት ነው ለዚህ ሁሉ ጣጣ የዳረገው ያ ጉዳት። ይታክሞ ይመጣል፣ እንደገና ተመልሶ ደግሞ በሌላ መልክ ያገረሻል። ተያያዥ ጉዳቶችን የሚያስከትል እረፍት የሚያሳጣ የሚያገረሽ አይነት ሆነበት። ለተጫዋቹ ፍረስትሬት የሚያደርግ ነው። ደጋፊውን ደግሞ በእርሱ ተስፋ እንዳያደርግ የሚያስገድደው ሆነ። ተደራራቢ የጡንቻ ጉዳት አስከተለበት። ከዚህ በፊት በአንድ ፕሮግራም ላይ በዚህ ጉዳይ ላይ በዝርዝር ያቀረብኩት ማብራሪያ አለ። የመስኩን የሕክምና ባለሙያዎችን ሀሳብ ተንተርሽ ይሄ የጉልበት ጉዳት በቀጥታ የሉክሾውን የጡንቻ ጤና እንዲታወክ አድርጎታል። ከዚያ በኋላ እንኳን ሶስት ጊዜ ነው የከበድ ከበድ ያሉ የጡንቻ ጉዳቶች ያጋጠሙትና ከሜዳ እንዲርቅ የተገደደው። አሁን ሰሞኑን ደግሞ እንደገና ወደ ትሬኒንግ ተመልሷል ከትናንትና ከትናንትና በስቲያ እንደተሰሙ ዜናዎች አሁንም ዋስትና የለውም። ሉክ ሾው እንደገና ላለመጎዳቱ ምንም አይነት ጋራንቲ መስጠት አይችልም። አሁን ወደኋላ መለስ ብለን በፕሪሚየር ሊግ ለመጨረሻ ጊዜ ሉክሾው በቋሚነት የጀመረበትን ቀን ካስታወስን የካቲት ባለፈው አመት ወደዛ ይወስደና ከሉተንታውን ጋር በነበረው ጨዋታ። ያም ቢሆን ከሃምስትሪንግ ጉዳቱ ገና እንደተመለሰ የተጫወተው ነበር። በዩሮ 2024 ደግሞ ለእንግሊዝ ብሔራዊ ቡድን ሲጫወት ታየ። የውድድር ዘመኑ ከተጠናቀቀ በኋላ የፊትነሱ ጉዳይ ጥሩ በመሆኑ በማገገሙ ምክንያት የእንግሊዝ ብሔራዊ ቡድን ጠራው። ዩናይትድ እንደ ልብ አልተጠቀመበት ሲዝን፣ አስቡት፣ እስከ ፍጻሜው ጨዋታ ድረስ እስከ ስፔን ግጥሚያ ድረስ ሶስት ጨዋታዎች ላይ ተሳተፈ እና ዩናይትዶች ተስፋ አደረጉ፣ በአዲሱ የውድድር ዘመን ሉክሻው እንጠቀማለን ብለው ግን በቅድመ ውድድር ዘመን ዝግጅት ላይ ደግሞ የባት ጉዳት አጋጠመው፣ እንደገና ከሜዳ ራቀ። ቴናክ ተሰናብተው አሞሪም ከመጡ በኋላ ከዛ ከኢፕስዊቺ ግጥሚያ በኋላ ሁለት ጊዜ ተቀይሮ ገባ። ከኤቨርተን ጋር አለ ዜሮ ሲያሸንፉ ተጫወተ፣ ግን ሌላ ጉዳት ገጠመው። እንደዚህ ያለ በቃ የተደነቃቀፈ አገልግሎት ነው የሚሰጠው። ሾው ደጋፊዎችም ተስፋ ሊያደርጉበት አይችሉም፣ ለአሰልጣኞችም አይመችም፣ ለተጫዋቹም ምቾት የሚሰጥ አይነት አይደለም ለእግር ኳስ ተጫዋችነት ህይወቱ። በወቅቱ ማንቸስተር ዩናይትድ የተጫዋቹን ጉዳት አቅልሎ ነው የገለጸው። ሾው ግን አብሶሉት ዴቫስቴሽን የሚል ቃል በኢንስታግራም ገጹ ላይ ለጠፈ። በቀጣዮቹ ጨዋታዎች ላይ መሰለፍ እንደማይችል ጉዳቱ፣ ለሳምንታት ምናልባትም ለወራትም ከሜዳ እንደሚያርቀው ፍንጭ የሰጠበት ያለበትን ስቴት ኦፍ ማይንድም የገለጸንበት ነበር። እውነትም ከዛ በኋላ ወደ ሜዳ አልተመለስም። ዩናይትድ በልዩ ትኩረትና ክትትል ከሌሎች ተጫዋቾች በተለየ ትሪት ሲያደርገው ቆየ ሲያክመው ሲከታተለው፣ ወደ ካታር ልኮት በዚህ ሞቅ ባለ አየር ሁኔታ ላይ ልምምዱን እንዲሰራ በቦታው ከሚጫወቱ ተጫዋቾች በተለየ ሁኔታ ትሪት ሲደረግ ሰነበተ። ወደ ፊትነስ እንዲመለስ ያልተደረገ ጥረት የለም። ግን ውጤቱን ብዛም ነው። አሁን ሾ ሊዮኔል ሜሲን ሆኖ አይደለም። ግን ከጉዳት ታሪኩ አንጻር ልዩ ሕክምና፣ ልዩ እንክብካቤ ስለሚያስፈልገው ነው የማንቸስተር ዩናይትድ የሕክምና ክፍል በተለየ ሁኔታ ይህን እንደዚህ ያለውን ትሪትመንት ሊሰጠው የፈለገው። ለነጅ ሰር ጂም ራድክሊፍ እንደዚህ አይነቱ ጉዳይ ለወደፊቱ ለማንቸስተር ዩናይትድ ትምህርት የሰጠ ተሞክሮ ተደርጎ ይወሰዳል። ከዚህ በኋላ የሚመለመሉ ተጫዋቾች ወይም ኮንትራታቸውም እንዲራዘም የሚወሰንላቸው ተጫዋቾች ካላቸው ችሎታ ከወቅታዊ ብቃታቸው አንጻር ብቻ ሳይሆን፣ ከአካላዊ ሁኔታቸው ከፊዚካል ኮንዲሽኒንጋቸውም አንጻር ትኩረት ተሰጥቶት የሚወሰን ውሳኔ ይሆናል። የረሽፎርድም ጉዳይ ብትወስዱት እንደዚሁ ነው። ግራ ያጋባል። የኮንትራት ማራዘሚያ በፈረመበት በዛ ወቅት ላይ እኮ ይሄ ተጫዋች ምርጥ ብቃት ላይ ነበረ። እንዲያውም በተጫዋችነት ሕይወቱ የችሎታ ጣሪያ ላይ የሚገኝበት ጎሉ ሁሉ በር የተከፈተለት ረሽፎርድ ረሽፎርድ በሚባልበት ሰዓት ላይ ነበር። ያኔ ጁላይ 2023 ላይ የመጨረሻ የኮንትራት ማራዘሚያ የፈረመው። በዚያ ሰዓት ደግሞ ኮንትራቱ ሊጠናቀቅ እየተቃረበ ስለነበረ ረሽፎርድን የግድ በኮንትራት ማሰር አስፈላጊ ነበር። አለበለዚያ ለሌላ ክለብ ደግሞ ሲሳይ ይሆናልና እና በወቅቱ ከነበረበት ብቃት አንጻር የደለበ የኮንትራት ማራዘሚያ ይገባው ነበረ። ችግሩ ከፍተኛ የደሞዝ ጭማሪ ካገኘበት ከዚያ ኮንትራት በኋላ ብቃቱ መንኮታኮቱ ነው። አሁን ግልጽ እንደሆነው በዛ ውል መሰረት አራት መቶ ሺህ ፓውንድ ሳምንታዊ ደሞዝ ያገኝ ዘንድ ተዋውሏል። ዩናይትድ ለሌሎች ተጫዋቾችም እንደሚያደርገው በቻምፒየንስ ሊግ ላይ የማይሳተፍ ከሆነ የተወሰነ ፐርሰንት ይቀንሳልና፣ አሁን ማርከስ ረሽፎርድ በዩናይትድ የ325 ሺህ ፓውንድ ደሞዝተኛ ነው። ግን ለአስቶን ቪላ በውሰት ስለተሰጠ ቪላዎች 75 ፐርሰንት ደሞዙን እንከፍላለን ብለው ተስማምተው ስለወሰዱት እንደ ስኬቱ ሁኔታ ከዚህ በላይም አሁን ስኬቱ ጥሩ ከሆነ ወደ እንግሊዝ ብሔራዊ ቡድን ተመልሷል። በአስቶን ቪላም እየጠቀመ ነው የሚገኘው የበለጠ እንግዲህ የራሳቸው መመዘኛዎችን አስቀምጠዋልና ስኬታማነቱ ከዚህ በላይ ከሆነ እስከ ዘጠና ፐርሰንት ደሞዙን ለመክፈል ተስማምተዋል። ግን አሁን እስካሁን ባለው ሰባ አምስት ፐርሰንቱን አስቶን ቪላዎች ናቸው የሚከፍሉት። ይሄ ለነሰር ጂም ራድክሊፍ ለማንቸስተር ዩናይትድ ባለስልጣናት በጥቂቱ ፎ የሚያሰኝ ውሳኔ ነው ወደ አስቶን ቪላ መሄዱ። ይሁንና ግን አሁንም አንድ እውነት አለ። ማንቸስተር ዩናይትድ ለሌላ ክለብ እየተጫወተ ለሚገኝ ተጫዋች በሳምንት አንድ መቶ ሺህ ፓውንድ ደሞዝ እያወጣ ነው። አያችሁ ራትክሊፍን የሚያንገበግብ ጉዳይ ነው ይሄ። ወጪ ልቆጥብ እያሉ ከዛም ከዚህም የሚቀናንሱት ነገር እንዳለ ሆኖ ግን ረሽፎርድ ለማንቸስተር ዩናይትድ አይጫወትም። ለአስቶን ቪላ እየተጫወተ አንድ መቶ ሺ ፓውንድ በየሳምንቱ ደግሞ ወደ አካውንቱ ማስገባት አለባቸው። ያ ይህን ተጫዋች እንኳን በተመለከተ ዩናይትዶች ከጠበቁት ውጭ ነው የሆነባቸው። በወቅቱ በጥሩ ብቃት ላይ በነበረበት ሰዓት ላይ ስላስፈረሙት ይሄ ይሆናል ብለው አላሰቡም፣ አልገመቱም የብቃትን መዳከም ማሽቆልቆል እንዴት ልተነበው ትችላል? ኮንትራት ስትደራደርም በወቅታዊ ብቃት ላይ ተንተርሰህ ነው እንጂ ገና ለገና ወደፊት ብቃትህ ጥሩ አይሆንም ከሚል አንጻር አይደለም። ከእድሜው አንጻር እንደዚህ ሊተነበ የሚችል አይደለም። የፊትነሱ ጉዳይም ቢሆን እንደነ ሉክሾ የጉዳት ታሪክ በብዛት ያለው አይደለም ረሽፎርድ። እንዴት አድርገ ነው ኮንትራቱን ዝቅ ልታደርግ የምትገደደው? ተጫዋቹ ደግሞ በጥሩ ብቃት ላይ ስላለ ኮንትራቴን እንደ ደለብ አድርጋ ደሞዜን ጨምሩልኝ ማለቱ አይቀርም። ግን አንዴ ተፈርሟል። አራት ዓመት ይሄን ያህል ደሞዝ ሊከፍሉ ተስማምተዋል። ብቃቱ ደግሞ ሳይታሰብ አሽቆልቁሎ መሬት ነካ። ያላቸው እድል በውሰት የሚቀበል ክለብ መፈለግ ነው፣ ወይም ደግሞ ይሄን ያህል ክፍያ ከፍላለሁ የሚል ገዢ ክለብ መፈለግ ነው። ይሄ እንኳም ይሆን አይደለም። አስፈርሞ ገዝቶ ከፍተኛ ደሞዝ ይህንኑ ደሞዝ መክፈል የሚፈልግ ክለብ ከረሽፎርድ የበለጠ ትጠቀማለሁ ብሎ የሚያስብ ነው። ብቃቱ በወረደበት ሰዓት ላይ ማን ወስዶ ይሄን ያህል ደሞዝ ሊከፍልልህ ይችላል? እና እዳው ለማንቸስተር ዩናይትድ ነው የተረፈው ማለት ነው። የአስቶንቪላ የውሰት ዝውውር እንዲሁም እፎይታ ሊሰጣቸው የሚችል አማራጭ ነው የምለው ለዚህ። አሁንም ቢሆን ኮንትራቱ ገና ስላላለቀ ረሽፎርድን የሚገዛ ክለብ ፍለጋ ሲወጣ ማንቸስተር ዩናይትድ ከረሽፎርድ ጋር ተነጋግሮ እኮ ነው ውድ አድማጮች የሚወስነው። በመጀመሪያ ረሽፎርድ ለዛ ክለብ መጫወት ይፈልጋል ወይ ለአስቶን ቪላ ለምሳሌ በውሰት እየተጫወተ ነው። በዘላቂነት በቪላ ፓርክ መቆየት ይፈልጋሉ? ፍቃዱ የእርሱ ነው። አዎ እፈልጋለሁ ካለ ማንቸስተር ዩናይትድ እና ረሽፎርድ ይደራደራሉ። አስቶን ቪላ ይህን ያህል ደሞዝ ስለማይከፍልህ ዝውውሩን ተቀበልና እኔ በዩናይትድ ብትቆይ ልታገኝ የምትችለውን ልዩነት፣ የደሞዝ ልዩነት ያንን ልክፈልህ ይለዋል። በዚህ ከተስማማ ወደ አስቶን ቪላ በቋሚ ዝውውር የሚሻገረው ረሽፎርድ በደሞዝ ልዩነቱን ኪሱ ከቶ ነው። አለበለዚያ አይ በኦልትራፎርድ ባለኝ ኮንትራክት እቀጥላለሁ ካለ ይህንኑ በቻምፒየንስ ሊግ ከተሳተፈ 400 ሺህ ካልተሳተፈ 325 ሺህ ፓውንድ በየሳምንቱ ከዩናይትድ ካዝና እየወሰደ ይቀጥላል ማለት ነው። ዩናይትድ ደግሞ በዚህ መቀጠል ካልፈለገ ለአስቶንቪላ ሲሸጠው አስቶንቪላ ከሚከፍለው ጋር ያለው ልዩነትን እየከፈለው ወይም ቀድሞ ከፍሎ መሆን አለበት። በሳንቾም ዩናይትድ የገጠመው ተመሳሳይ ነው። በጁላይ 2021 በ73 ሚሊዮን ፓውንድ ከቦሩሲያ ዶርትሙንድ ሲመጣ 250,000 ፓውንድ ሳምንታዊ ደሞዝ ይከፈለው ዘንድ ዩናይትድ ተስማምቶ ነው። ግን ከአሰልጣኝ ጋር አለመግባባት፣ በብቃት መውረድ፣ በመሳሰሉት በማንቸስተር ዩናይትድ መቆየት አልቻለም። ቼልሲ ተዋሰው፣ ዩናይትድ አሁንም ከፊል ደሞዙን እየከፈለው ይገኛል። ቼልሲ 100% ደሞዙን እየከፈለው አይደለም። ከቼልሲ ጋር በገቡበት ውል መሰረት ከተቻለ በ25 ሚሊዮን ፓውንድ በቋሚ ዝውውር ሊያዘዋውሩት ካልሆነ ደግሞ ወደ ማንቸስተር ዩናይትድ ሲመልሱት አምስት ሚሊዮን ፓውንድ ለሬድ ዴቭልስ እንዲከፍሉ ተስማምተው ነው ይሄ ኮንትራት እስከ 2026 ያበቃል 2026 ሲደርስ ማንቸስተር ዩናይትድ በአንድ አመት ኮንትራቱን የማራዘም አማራጭ አለው ግን አሁን ባለው ሁኔታ የሳንቾን ይሄንን አማራጭ ይጠቀማል ተብሎ አይታሰብም በተገላገልኩ ነው የሚለው ሜሰን ማውንትንም ብትወስዱት በ55 ሚሊዮን ፓውንድ ከቼልሲ ተዘዋወረ ሊቨርፑልና አርሰናል የማውንት ፈላጊ ነበሩ ከሊቨርፑልና ከአርሰናል ጋር ዩናይትድ ተፎካክሮ በሳምንት 200 ሺ ፓውንድ ደመወዝ እከፍላለሁ ከቻምፒየንስ ሊግ ላይ፣ አለበለዚያ ደግሞ የቻምፒየንስ ሊግ ተሳታፊ ካልሆንኩኝ 150 ሺ ፓውንድ በየሳምንቱ እከፍልህ ዘንድ ተስማምቻለሁ ብሎ ወስኖ ነው። ማውንትም ይሄን ኮንትራት ከፈረመ በኋላ የፊትነስ ጉዳይ ጥያቄ የሆነበት በጉዳት ምክንያት ለረጅም ጊዜ ሊያገለግል አልቻለም። አሁንም የማውንት ክፍያ የባከነ ተደርጎ ነው በሰር ጂም ራትክሊፍ የሚወሰደው። የአንቶኒንም በዚሁ ዝርዝር ውስጥ ማካተት ትችላላችሁ። ከአያክስ ሲመጣ ወደ 85 ሚሊዮን ፓውንድ ተከፈለበት። በሳምንት 105000 ፓውንድ ደሞዝ ይከፈለው ዘንድ ተስማማ። አንቶኒ የታሰበውን ያህል አላገለገለም። ለሪያል ቤቲስ ተሰጥቶ አሁን ቤቲሶች 84% የሚሆነውን ደሞዝ ነው እየከፈሉት የሚገኙት። እንግዲህ ከ105000 ወደ 86 87000 ፓውንድ አካባቢ መሰለኝ፣ ያን ያህል ይከፍላሉ ለዩናይትድ። ይህንንም ሴቭ ማድረግ አንድ ነገር ነው። ግን የውሰት ኮንትራክቱ ሲጠናቀቅ ደግሞ አንቶኒ ወደ ዩናይትድ መመለሱ አይቀርም። ሪያል ቤቲስ በቋሚ ዝውውር ተጫዋቹን ሊያስፈርመው ካልተስማማ በስተቀር አያችሁ፣ እንደዚህ ያለው ትራውማ አለበት። ማንቸስተር ዩናይትድ አሁን ያለፈ አደጋ የፈጠረበት ተሞክሮ አለ፣ መጥፎ ተሞክሮ። ከዚህ በኋላ ተጫዋቾችን ለማዘዋወር፣ ጠቃሚ ናቸው የሚላቸውን ተጫዋቾች ኮንትራት ለማራዘም በሚያሳልፈው ውሳኔ ላይ መጤን የሚገባቸው በርከት ያሉ ምክንያቶች እንዳሉት አውቋል። እንደ በፊቱ ተንደርድሮ ሄዶ የሆነ ገንዘብ ከተፎካካሪዎች በላይ ከፍሎ ተጫዋችን የማስፈረም ታሪክ ያለፈ ታሪክ ነው። በዩናይትድ እነ ራድክሊፍ በጥንቃቄ ነው ተጫዋቾችን ማስፈረም የሚፈልጉት። ኮንትራታቸውንም ለማራዘም ሲፈልጉ እንዲሁ ነው። ለዚህ እኮ ነው ፓትሪክ ዶርጉ እኮ ዝቅተኛ ደሞዝ እያገኘ የሚገኘው። በራድክሊፍ ዘመን የተዘዋወረ ተጫዋች ስለሆነ ከዚህ ተሞክሮ አንጻር በትንሽ ክፍያ እንስማማና ልጁ በማንቸስተር ዩናይትድ ማሊያ የበለጠ ብቃት ካሳየ ኮንትራቱን ማራዘም፣ ደሞዙን መጨመር ይሻላል። በሜዳ ላይ ብቃቱ ሪዋርድ መሆን አለበት። ያ የተሻለ ነው። ከዛ በኋላ ለሚመጣው ሌላው ጉዳይ ችግር የለም የሚል ውሳኔ ላይ ደርሰው እኮ ነው በአርባ ሺህ ፓውንድ ሳምንታዊ ደሞዝ እኮ ነው ዶርጉን ያመጡት። ይሄ ልጅ ፐርፎርም ካደረገ ከዚህ በላይ ደሞዝ ሊጨመርለት ይችላል። አለበለዚያ ግን በዚሁ መቀጠል አለበት። ከዚህ በላይ ሪስክ የወስዱ ዘንድ ፈቃደኞች አይደሉ። በጥንቃቄ ከሚከተሉት የደሞዝ መዋቅር አንጻር ነው የኮቢ ሜኑ እና የአሌሃንድሮ ጋርናቸው ኮንትራት ጉዳይ አሁን ፍሬን ይዞ የሚገኘው። እስቲ ስለ ሜኑ እናውራ። በፌብሩዋሪ 2023 ባሳየው ተስፋ በ17 ዓመቱ እስከ 2027 ድረስ የሚዘልቅ ኮንትራት ፈረመ። ከ2027ም በኋላ ማንቸስተር ዩናይትድ በአንድ ዓመት ተጨማሪ ኮንትራቱን የማራዘም አማራጭን በያዘ ውል ነው የተራዘመለት፣ እና በዛ ሰዓት ይሄ ልጅ እንግዲህ ገና ማደጉ ስለሆነ በሳምንት 25000 ፓውንድ ደሞዝ ይከፈለው ዘንድ ነው የተስማማው። ከዚያ በኋላስ የዚህ ልጅ አገልግሎት ጉል ሆነ። አስር ጊዜ ለእንግሊዝ ብሔራዊ ቡድን እስከመሰለፍ ደረሰ። አሁን ብቃቱ ከፍ ብሏል፣ ተፈላጊነቱ አድጓል። ስለዚህ በ25 ሺህ ፓውንድ ሳምንታዊ ደሞዝ ሊኖርልህ አይችልም። ወደ ሌሎች ክለቦች ብሄድ ከዚህ በላይ አራት፣ አምስት፣ ስድስት እጥፍ ደሞዝ ሊያገኝ ይችላል። ማንቸስተር ዩናይትድ የሜኑን ኮንትራት የማሻሻል ግዴታ ውስጥ የገባው ለዚህ እንዴ። በኤፍ ኤ ካፕ ፍጻሜ እኮ የማሸነፊያውን ጎል ያገባላቸው ተጫዋች ነው። ተስፈኛ ነው። በብዙ የሚዲያ ጭብጨባና ሙገሳ የቆየ ተጫዋች ነው። ምንም እንኳን በአሞሪም ስር ፍጥነቱ ጥያቄ ቢያስነሳም፣ እሺ በራድክሊፍ ዘመን ታዲያ ማንቸስተር ዩናይትድ ከሜኑ ወገኖች ጋር ለድርድር ተቀመጠ። ጥቅሙን ከፍ ሊያደርጉለት፣ ኮንትራቱን ሊያሻሽሉለት፣ ዘው ብለው ወደ ከፍተኛ ተከፋይነት ሊያስገቡት አልፈለጉም። ድርድሩ ጊዜ ወሰደ። ያው አንዳንድ መረጃዎችን ስትመለከቱ ሜኑ ከማንቸስተር ዩናይትዱ ሊወጣ ይችላል ይላሉ። ምክንያቱ ይሄ ነው። ጋርናቾን ዩት ጠቃሚነቱ የሚያጠያይቅ አይደለም እንደ እንደው አንዳንድ ጊዜ ፐርፎርማንስ መንገራገጭ ቢያጋጥመውም ግን ከእድሜው አንጻር ያለው ፖቴንሻል ከፍ ያለ ስለሆነ በማንቸስተር ዩናይትድ ኮንትራቱ ይሻሻል ዘንድ ሁኔታዎች ያስገድዳሉ። አሁን ሃምሳ ሺህ ፓውንድ ነው ሳምንታዊ ደሞዙ፣ በአፕሪል 2022 የፈረመው ይሄ ልጅ እኮ ገና 2 ዓመት ሳይሞላው በርከት ያሉ ጨዋታዎችን ለማንቸስተር ዩናይትድ የተጫወተ ተስፈኝነቱን በደንብ ያሳየ ያረጋገጠ ነው። አዎ የኮንትራት ማሻሻያ ያስፈልገዋል። ኮንትራት ማሻሻይ ግዴታ የጊዜው ርዝመት ብቻ አይደለም እኮ ውድ አድማጮች፣ የደሞዝ ጉዳይ ነው እያወራውበት ያሉት የሚያገኙት ጥቅማ ጥቅም ጉዳይ። ኮንትራቱ በ2028 የሚያበቃ ስለሆነ ዩናይትድ እንዲያሻሽለት ይፈልጋል። ልክ እንደ ሜኑ ሁሉ የጋርናቸው ድርድር ከባድ የሚሆነው ለዚህ ነው። እነ ራትክሊፍ ደግሞ አሁን ፈራ ተባያ እያመነቱ የሚወስኑ አይነት አስተዳዳሪዎች ናቸው። የነ ረሽፎርድ ታሪክ እንዲደገም አይፈልጉም። ዩናይትድን እያከሰረ የሚገኘው አሰልጣኙም ብዙ በሚከፈላቸው ተጫዋቾች በውጤታማነት እንዲጠቀሙ ያላደረገው እንደዚህ ያለው የተሳሳተ አካሄድ ነው የሚል አቋም አላቸው። በሙገሳ ሊጠቀስ የሚችለው የብሩኖ ጉዳይ ነው። የብሩኖ ሞዴል ይሉታል። እንዲያውም ዩናይትድ መድገም የሚፈልገው በብሩኖ ፈርናንዴዝ ላይ የወሰነውን ውሳኔ አይነት ነው። በጃንዋሪ 2020 ከስፖርቲንግ ሊዝበን ሲመጣ ይሄ ልጅ በሳምንት 100,000 ፓውንድ ደሞዝ ያገኝ ዘንድ ተስማምቶ ነው። በሊዝበን ከሚከፈለው እጥፍ ደሞዝ ማለት ነው። ቢሆንም በማንቸስተር ዩናይትድ የተጫዋቾች ዝርዝር ውስጥ ያን ያህል ከፍተኛ ተከፋይ የሚያስብል አይደለም። አንድ መቶ ሺህ ፓውንድ በሳምንት እና በአፕሪል 2022 አዲስ ኮንትራት ሲፈርም ዩናይትድ ደሞዙን ወደ 250 ሺህ ፓውንድ አሳደገለት። አያችሁ፣ ከሜሪት አንጻር ከሰጠው አገልግሎት እና ለቡድኑ ካለው ቁልፍነት በመነሳት ደሞዙ ከጥፍ በላይ ነው እንዲያድግ የተደረገው እንዴ። በወቅቱ እኮ ኮንትራቱ ሊጠናቀቅ አይ ቲንክ ወደ አራት ዓመት ገደማ እየቀረው እኮ ነው ኮንትራቱ እንዲራዘም የተደረገው ይህ ያልተለመደ ነው። የጊዜው ርዝመት ጉዳይ ሳይሆን እዚህ ጋር ቅድም እንዳልኳችሁ ጥቅሙ ከፍ እንዲልለት ሆን ተብሎ የተደረገ መሆኑ ግልጽ ነው። ከሰጠው ከሚሰጠው አገልግሎት አንጻር የበለጠ ተጫዋቹ ደስተኛ እንዲሆን ስለሚገባውም በሚል ነው በሳምንት 250 ሺህ ፓውንድ ደሞዝ የሆነለት። ይህም እኮ እነ ካሴሚሮ ላይ አይደርሰው፣ 350 ሺህ ነው ካሴሚሮ የሚያገኘው የስብስቡ ከፍተኛው ተከፋይ። ግን ለብሩኖ አይገባውም ያለ አንድም አካል የለም እና አዲሱ ኮንትራት እስከ 2027 ድረስ ተራዝሞለታል። 2027 ላይ እንደው ከደረሱ ደግሞ ሁለቱ ወገኖች በተለይ ማንቸስተር ዩናይትድ በአንድ ዓመት ኮንትራቱን የማራዘም አማራጭ ሁሉ አለ። አያችሁ፣ ለብሩኖ ከሚሰጠው ጥቅም አንጻር ነው ደመወዙ ያደገለት። እንደዚህ ያለው ወጪ ራትክሊፍን አይገዳቸው። ጥቅም የማይሰጡ ተጫዋቾችን ከፍተኛ ተከፋይ ሲሆኑ ውሳኔ ያስፈልጋል ባይ ናቸው። የሆነ መፍትሄ እንግዲህ ማንቸስተር ዩናይትድ በወጪ ቅነሳና የሚገባቸው ተጫዋቾችን ኮንትራት በማደስ በሚደረግ የወጪ ጭማሪ መካከል ሚዛኑን ለማግኘት በጥሞና እያሰበ ያለበት ሰዓት ነው። አሁን ሰውየው ይህንን ፔትሮኬሚካል ኩባንያቸውን ኢኒዮስን ሲያስተዳድሩ ያላቸውን ተሞክሮ እዚህ ጋር ያቀርባሉ። ለአስፈላጊ ሰራተኞች በኩባንያችን ውስጥ በደንብ እንከፍላለን አሉ። ነገር ግን ለብዙዎች በደንብ እንከፍላለን ማለት አይደለም። አስፈላጊ ለሆኑት ብቻ ነው ከፍ ያለ ክፍያ የሚገባው እምብዛም ለሆኑት ደግሞ የሚገባቸውን ዝቅ ያለ ክፍያ ሊከፈላቸው ይገባል የሚል አስተዳደራዊ አቋም አላቸው። እንግዲህ የማንቸስተር ዩናይትድ ደጋፊዎች በመጪው ክረምት ዩናይትድ ራሱን ለማጠናከር ወደ ገበያ ሲወጣ እንደ ቀድሞ ተጫዋቾችን ከሌሎች ክለቦች ጋር ባለፉ ውክክር ከፍ ያለ ክፍያ በማቅረብ በግዥም በደሞዝም የማስፈረሙ ነገር ያበቃለት እንደሆነ ትረዳላችሁ። ከዚህ አንጻር በተጫዋቾች ዝውውር ላይ እንደዚህ ያለው ጥንቃቄ ደግሞ ከበዛ በድርድር ላይ ዝውውሩ ሂደት ላይ በአጠቃላይ ረዘም ያለ ጊዜ ሊወስድ ይችል ይሆን ብለን ልንጠይቅ እንችላለን። ቼክ የሚያደርጓቸው ቦክሶች ብዙ ስለሆኑ ለራትክሊፍ ግን ለማንቸስተር ዩናይትድ ውጤታማነት የሚጨነቁትን ያህል የክለቡ ፋይናንስ ጉዳይ ግን እጅጉን የሚያሳስባቸው ባለሀብት መሆናቸውን መረዳት ይኖርብናል። በዚህ ሳምንት መጨረሻ ኤፍኤ ካፕ ነው በእንግሊዝ እግር ኳስ ላይ ቦታውን የሚይዘው። በሳምንቱ አጋማሽ ሌሎች የፕሪምየር ሊግ ጨዋታዎች ይመለሳሉ። ከኢንተርናሽናል ብሬኩ በኋላ እንግዲህ ማክሰኞ ምሽት ነው ማንቸስተር ዩናይትድ ለቻምፒየንስ ሊግ ተስፈኛ ከሆነው ኖቲንግሃም ፎሬስት ጋር የሚጫወተው ምሽት አራት ሰዓት ላይ። አብሬያቸው የቆየሁት መንሱር አብዱልቀኒ ነበርኩኝ። ውድ የስፖርት ቤተሰቦች ይህንን ቻነል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኔ ጋር እንደቆያችሁ ተስፋ አደርጋለሁ። በሌላ ፕሮግራም እንገናኛለን። እስከዚያው ሰላም ለእናንተ ይሁን።